ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌሬዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የእኔ የሆነው እስኪመጣ በትዕግሥት እጠብቃለሁ። ቻናልሽ ለምንድን ነው እይታ የሌለው? ይፋት ለምንድን ነው ሌላ ነገር አይዲያ የማትፈልጊው? ይፋት ለምንድን ነው ያንቺ ቻናል ጥሩ ላይ ነው፣ ስራሽ ጥሩ ነው ያስተምራል፣ ነገር ግን እይታ ቪው የለም ለምትሉ ልጆች ምላሽ ይዤ መጥቻለሁ። የኔ ቻናል ምንድን ነው ችግሩ? ምንስ ገጠመው? ለምንስ ነው ወደ ቫይራል የማይወጣው የሚለውን ችግር አብረን በጋራ እነግራችኋለሁ። ከእናንተ የሚጠበቀው ቪዲዮን ሸር፣ ላይክ እያረጋችሁ ሌሎች እንዲሰሙ ብቻ ነው የምፈልገው። ምክንያቱም ይህን አይነት እህቶች ብዙ ስላሉ ችግሩን አብሮ ይጋሩታል ብዬ ባለሙሉ ተስፋ ነኝ። ክብሯን እና ክብራት የቻናል ቤተሰቦች እንደምናላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ዛሬ የመጣጥፍ ፕሮግራም ይቀርና ወደ ዩቲዩብ ቻናሌ ለምን እንዲኮነ ብዙዎቻችሁ ደግሞ የኔ ቻናል አድጎ የምታዩ ከልባችሁ ከልባችሁ ከኔን እንኳ ሳትጠብቁ የኔ ቻናል እግር በእግር እየተከተላችሁ በቃ እንዲያደግ በቃ እንደ ሰው ቪው አግኝቶ እንደ ሰው ፈምሶ የምትመኙ ልጆች አላችሁ። በቁጥር ብዙ ናችሁ ባልልም በጥቂቱ። ምክንያቱም እናንተም አቅታቃላችሁ እኔም አቃችኋለሁ እና ማለት ነው። ሶ ይህንን ቪዲዮ ግን መስማት የግድ ስላለባችሁ ዛሬ ለብቻው እያቀረብኩላችሁ ከዚህም በፊት አንዳንድ ጊዜ ይናገር ነበረ። ግን አሁን ላይ ጠቅልል ያለ ሀሳብ ልሰጣችሁ ስለፈለግኩ ነው። ምክንያቱም የኮሜንታተሮችም ከልብ የሚወዱኝም እንዲሁም ደግሞ እድገቴንም ስኬቴንም ድካሜንም የገባችሁ ልጆች ስላላችሁ ዛሬ እዚህ ላይ መልሱን ታገኙታላችሁ። የቻናሌ ችግር ለምንድን ነው የተዘጋጋ? ሴቲንግ ሲኖር ወይ ይፋት ይህን ነገር ቼክ አድርጌ የምትሉኝ መቶች ያላችሁ ይህ ሁሉ ስላሰባችሁልኝ ነው። ወይንም ደግሞ ይፋት የስራሽን አይዲያ ቀይሬ ቻናሉን አንቺ በኋላ የምታውቂውን ነገር ታስተላልፊበታለች። ዛሬ ላይ ሰው የሚፈልገውን አገር የምትሉኝ ያላችሁ ከልብ ስለወደዳችሁ ነው። የኔን ስኬት ስለፈለጋችሁ ነው። እጅግ በጣም አመሰግናለሁ ወዳጆቼ። የቻናሌ ችግር እንዲህ ነው ነገሩ። ምንም አይነት የሲቲንግ መዘጋጋትም ሆነ የቻናሌ ችግር እስትራክ፣ ምናምን ኮፒራይት ሁሉ ነገር ንጹህ ነው። ምንም አይነት ነገር የለውም በውስጡ ላይ የተፈጠረ ነገር ተጽዕኖ አንዳችም ነገር የለው። ቻናሉ ኖርማል ነው። ነገር ግን ዩቱብ ያልሸረተበት ምክንያቱ በዋነኛው ነገር ምን እንደሆነ ልንገራቸው። ይሄንን ቻናል ይሄ ቻናል የማስተላልፍበት በቃ አንድ እና አንድ ታውቋል። ኦዲዬንሶች ይህን ተከታዮች አውቀውታል። በቃ አንድ መጣጥፍ ብቻ ነው እያቀረብኩ ያለሁት የተለየ ነገር የለም። ይሄ ነው ትልቁና ዋነኛው ችግር። ይህ ደግሞ ለሰዎች ዘንድ ተወዳጅ አይደለም፣ በአሁኑ ሰዓት ማለት ነው። እኔ ወድጄ የምወደውን ስራ እንጂ እያቀረብኩ ያለሁት ህዝብ የሚወደውን ስራ እያቀረብኩ አደለም። በዚህ ምክንያት ደግሞ ዩቱብ እኔ ሰው ካላገዘሽ እኔ እንዴት ያንችን ቻናል ሼር አድርገዋለሁ የሚል መልእክት አድርጎልኛል። ለምን ካላችሁ ዩቱብ በራሱ ጊዜ ሼር የሚያደርገው ሰዎች ላይክ ሲያደርጉት፣ ላይክ እንኳ ባይደረግ ሰው አይን ውስጥ ከገባ ቪው ካለው ዩቱብ ያን ነገር ሪኮመንድ ለማድረግ ምንም የሚይዘው ነገር የለም ወዳጆቼ። እዚህ ጋር ልብ ብላችሁ አዳምጡ። አንድ አይነት ከሆነን በአንድ አይነት መንገድ የምንሄድ ከሆነ ምንም አይነት ጆሮ ውስጥ የሚገባ ነገር ካልሆነ ዩቱብ ብቻውን ሊያግዘን አይችልም። ምንም እንኳን የስራ ጥራት ቢኖረው፣ እኔን ተዉት። ስንት አይነት ልጆች እውቀት ያላቸው፣ ስንት አይነት ኤዲቲንግ የሚያደርጉ ልጆች፣ ስንት አይነት እውቀት እውቅና የተላበሱ ወንድሞች እህቶች ዛሬ ላይ የራሳቸውን ስራ ትተው ወደ ሌላኛው የሄዱት የአይን ማጣት ነው። ሰው አይን አልጣለበት ምዛ ቻናል ላይ በቃ እኛ የምንፈልገው ቪው አለበት ላይ ሄደን ማጨብጨብ። ላይክ ሲያደርጉ ላይክ እናደርጋለን። ላይክ ከሌለው ላይክ አናደርግም። ቪው ካለው ሄደን እናየዋለን፣ ግን ላይኩን አናደርገውም እና በቃ ሰው እንደሆነ ነው የሚሆነው። ሰው በራሱ ጊዜ አይደለም ይህን ነገር ወደዋለሁ ወድጀዋለሁ ብሎ ያን ነገር እንትን አይልም። በቃ ሰው ያደረገውን ብቻ ነው ማድረግ ያለበት። እኔ በአሁን ላይ የታዘብኩት ነገር ሰው በሰውነቱ ሳይሆን የሚመዘነው በቪውና በላይክ ሆኗል። በሶሻል ሚዲያ የታዘብኩት ነገር ማለት ነው። ቪውና እይታ ካላችሁ እናንተ ትከበራላችሁ። ቪውና እይታ ከሌላችሁ በፊት እንኳ የምታውቁት ሰዎች በጎናቸው ያለው ሰውዬ እናንተን እንደ ግድየለሽ ነው የሚያችሁ ማለት ነው። አይደለም፣ ማንኛውም ሰው በዛ ሊለካ አይችልም። ጊዜ ቂጣ ነው፣ ይገላበጣል። ዛሬ የተነሳ ነገር። ይወድቃል ሮጠ ማለት ቀደመ ማለት አይደለም። ዘገየ ማለት ደግሞ ተሸነፈ ማለት አይደለም። የሚዘገየውም ሁሉ ነገር በምክንያት ነው። እኔ ብዙ ጊዜ ኮሜንቶች ያለውኝ ይፋት ይሄ ቻናለሽ ምን አለበት ሪኮመንድ ቢያደርግልሽ ምን አለበት እይታ ቢኖረው እንደዚህ በለፋሽበት ነገር የብዙዎቻችሁ ጥያቄ ነው በዙሪያ ላላችሁ ማለት ነው። ብዙዎቻችሁ ስላችሁ ደግሞ ብዙ ሆናችሁ አስተያየት የምሰጡ ሰዎች በስታችሁ ሳይሆን በጥቂቱ በዙሪያ ያላችሁ ብዙዎችማ ቢከታተሉት ዩቱብ እራሱ በራሱ ወዶ ሳይሆን በግዱ ሪኮመንድ ያድርገዋል። ዩቱብ ማለት በሰው እጅ ላይ ያለ ነገር ነው። በቃ ለምን መሰላችሁ? እኔ አንድ አይነት ስራ ስለምሰራ ፊት ለፊት እንኳን ቢያዩት እስክሮል ብሎ ነው የሚያልፉት። ገባችሁ አይደል? እኔ ግን በዛ ተስፋ አትቁረጪ ለምትሉኝ እህቶቼ ዛሬ መልስላቸዋለሁ። ፈጽሞን ተስፋ በቆርጥ አራት አመት ጀምሬያለሁ ይህን ቻናል ተው ነበረ፣ አልተውም። በቃ አንቺ ትዕግስተኛ ነሽ የምትሉም አላችሁ። በዚህ ላይ አዎ፣ በነገሮች ሁሉ ትዕግስተኛ ካልሆንን በተለይ በተለይ ስደት አለም ላይ ያስተማረን ነገር ቢኖር ትዕግስትንና ተስፋን እምነትን፣ ይሄንን አላብሶናል። ስደት ዩቲዩብ ደግሞ በዛው ላይ ደግሞ ስትመጡ ነገ የተሻለ ነገር ይሆናል ብላችሁ ተስፋ የምትሰንቁበት ነገር አለ እና የብዙዎቻቸውን ታለንት እየደበቁ ያሉበት ሰዓት። ከዚህም በፊት አንድ ጊዜ ተናግረዋለሁ። የብዙዎቻቸው ታለንት እየተደበቀ ያለው የሰው ስራ በመስራት ብቻ ስለሆነ ይታ ያለው እህታችን ውብነት ውቤን የማያቂያት የለም። ውቤ ውቤ ሲሳይ እሷ ልጅ የሆነ ድምጿ ከፍ ዝቅ፣ ከፍ ዝቅ ሲለኔ በፊት ስለዚህ ስለ ድራማው ስትሰራ የሆነ ጆሮ ውስጥ የሆነ የሚስብ ነገር ነበረው። ገባችሁ? እና የሆነ ታለንት እንዳላት ነው ለእኔ የሚሰማኝ። አንዳንድ ሰው የራሱ የሆነ ነገር ላይ ታወቀ ይችላል ግን ለሰዎች ትኩረት ውስጥ ሲገባ ደግሞ የራሱ የሆነ ታለንት፣ ማንኛውም ሰው በዚህ ምድር ላይ ምንም ይሁን ምንም የተፈጥሮ ታለንት አለ፣ የተሰጠ ነው። አይዲያ አለ። ግን ያንን አይዲያችን ወይንም ደግሞ ታለንታችንን ለማውጣት ሰው መደገፍ ያስፈልገናል፣ ሰው እንዲደግፈን። ሰው ደግሞ እየተደገፈ አይደለም። በአሁኑ ሰዓት በቃ ባጨበጨበበት ብቻ ነው፣ እዛ ጋር እየደነስን ያለ ነው ማለት ነው። ምንም እንኳ ትምህርቱ ባይገባን ሄደን እዛ ከተሰባሰበ ሄዱ ይሰባሰባል፣ ከተበተነ ይበተናል። እና እባካችሁ የኔ ቻናል በስተ መጨረሻ ኔ ምን እንደምላችሁ እንገራችሁ እኔ ለራሴ ብዬ ብከፍተ ኖሮ ችግር የለውም ነበረ። ግን እኔም የከፈኩበት ሚስጥር የራሴ ይሆናል። ከዚህ ከአመት በፊት እንደውም ተናግሬዋለሁ ማለት ነው። እና የራሱን የሆነ እንትን ስላለው ለምን ይሄ አልሆነልኝም ብዬ የምናደድ ሰው አይደለሁም። በቃ ለምክንያቱም ለአንድና አንድ ባልሆነ እንኳ ቦታ እንቅልፌንም ሁሉንም ነገር እኔ ራሴን አውቀዋለሁ። መዘርዘር አይጠበቅብኝም። ይህን ሰውራችሁ ግን እኔ ትንሽ ደቂቃ ወስድ አድርጌ ነው ግን ላምብብል ወይ ደግሞ አሚሮ ንጹህ አርጌ ትኩረት ለዛ ነገር አድርጌ፣ ስለ ድራማው ማውራት እኮ ቢያንስ የጠፋባችሁን ከራሳችሁ ሞልታችሁ ማድረግ ትችላላችሁ። የተጻፈ ነገር ደግሞ ስታወሩበት ምንድን ነው የሚከሰተው? ስታወሩ የግድ አለ፣ ግድ ምን መሆን አለበት? ትኩረት ያን ነገር ማስፈር አለባችሁ። ያ ነገር እንደዛ እንደወረደ ያን ነገር ካልተቀመጠ ካልተነበበ ያ ታሪኩ ይበላሻል። ያንን ታሪክ ለመጻፍ ደግሞ ምን ያህል ጊዜ እንደሚፈጁት ደራሲያኖች ማንም አይጠፋውም ማለት ነው። ስለዚህ ይፋት አይዲያ ሽንቀይር ለምትሉ ነገር ድራማና ከዚህም በፊት ብዙ ጊዜ እናገረዋለሁ፣ ድራማና ድርሰት የሰውን ሕይወት የያዘ ነው እንጂ ከየትም የመጣ አይደለም። ሰው የሚኖረውን ነው የሚተርኩትም ሆነ ድራማ የሚተውኑበት ስለዚህ እኔ ስለ ድራማው ደግሞ የማልሰራው ንቄው አይደለም። ንቄው ሳይሆን አንድ ጊዜ እነሱ አውርተው እያወሩበት ነው፣ እየተወኑበት ነው። ግን እስኪን ለምሳሌ አንድ ምሳሌ ልስጣችሁ። አንድ ሰው ቀጥታ ስርጭት ይገባል ርዕስ ይዞ ያ ቀጥታ ስርጭት የገባው ርዕስ ይዞ ይገባና ከታች ያለው ኦዲዬንስ ይጽፋል። የተጻፈውን ሲያነብ ገስት ላይ ያለው ሰው ያ ቪዲዮ ተቀማጭ ይሆናል። ያ አሁን ልክ ከወጣ በኋላ ድምፁ ይቀመጣል ማለት ነው። የዚያ የኦዲየንሱ ኮሜንት ሀሳብ ቪዲዮ ላይ ሰፈረ፣ አያችሁ። ስለዚህ ግን ገስት ላይ ካልተነበበ የሀሳቡ ኮሜንት ላይ ሩሙ ላይ ተዘግቶ ሲወጣ በቃ ወጣ ማለት ነው ስለዚህ ደራሲያኖችም መጽሐፍም ሆነ በማንኛውም ሰዓት አትመው ሌሎች ለምን ተራኪዎች ናቸው ለምን መጽሐፍን በድምፅ እና ዮባ ምናም የሚያነቡት እኮ እነዛ ስለጻፉት ስለደረሱ ድርሰቱ ስላታተመ ሌሎች ተደራሽነት ያደርጋሉ ማለት ነው ምትም ይሄ ጠፍቷቸው አይደለም የማስረዳችሁ ታውቃላችሁ እና እኔ የድራማውን ስራ ነቄ አይደለም በቃ ኦልሬዲ እነሱ እያወሩበት ነው እያወሩበት ሌላ ትርጉም አይደለም፣ አማርኛ እያወሩበት ነው እነሱ። የእነሱን አንጥቼ ደግሞ እዚህ ጋር የእነሱን ከማውራት በእርግጥ የእነሱን አውርቼ ሀሳብ ከምሰጥበት የተጻፈውን ደግሞ አንጥቼ ላልሰሙት ባሰማ፣ ይሄ ነው ልዩነቱ። እንጂ ድራማ የሚሆን ድርሰት የሚሆን የሰው ልጅ ሕይወት ያቀፈ ነው ከየትም አልመጣ። ግን አንድ ሰው ለየት ብሎ ሲመጣ ደግሞ ከመናቅና ያን ነገር እስክሮል አድርጎ ከማለፍ ብታበረታቱ ምን ይመስላችኋል? የብዙዎቻቸው ጥያቄ ግን ይፋት ተስፋ እንዳትቆርጪ፣ በተደጋጋሚ ተስፋ እንዳትቆርጪ፣ አንድ ቀን ይንቀሳቀሳል ትላላችሁ። እኔ ፈጽሞ ተስፋ አልቆርጥም። አይደለም በመቶ ሀምሳ አርባ ቪው እያለው ይቅርና አንድ ቪው ቢኖር ይሄንን በተደጋጋሚ ተናግሬያለሁ። አንድ ቪው ቢኖረው እኔ መቼም ቢሆን ልተወው አልችልም። ምክንያቱም በቃ ጊዜውን ጠብቆ ማንኛውም ነገር ጊዜ አለው። ከጊዜ ውጭ ምንም ነገር የለም ማለት ነው እና ድጋሚ ይሄን ቪዲዮ ልሰ ከዚህ በፊት አንድ ቪዲዮ ሰርቼ ነበረ። ግን ሁላችሁም ትሰሙታላችሁ ማለት አይደለም። ዛሬ ላይ ግን ልሰራበት የፈለኩት በዋነኝነት ነገር ይቱ በሰው እጅ ላይ ነው ያለው። ቢቻላችሁ አበረታቱ የእውነት ሰው ልጅ የሚለካው በማንነቱ እንጂ በቪውና በላይክ አይደለም። ስለዚህ ሰው በሚሰራው ስራ ብርታት ከሆናችሁ ዩቱብ የማይሸርትበት አንዳችን ምክንያት የለውም ማለት ነው እና ቻናል የኔ ኖርማል ነው። ምንም አይነት ችግር የለበትም። ችግሩ የእይታ ችግር ነው ማለት ነው። የእይታ ችግር ስላችሁ ሰው ካላየው ተደራሽነት በፊት የሚሸርቱልኝ ራሱ አሁን ላይ ቪውን ስለሚያው አይሸርቱም እኔ ራሱን ለምን መሰላችሁ ሸር እኔ አሁን ሸር እንደ ድሮ እየሸረትኩ አይደለም። ትቻለሁ ማለት አይደለም፣ አልፎ አልፎ ነው እንደዚህ የምሸርተው። የሰዓታት ልዩነት እያየው ነው የምሸርተው። ያ ማለት እንኳን የነሱን ሸርችላቸው የኔ መቼ አየ፣ የኔ መቼ እይታ አለው? ከነሱ እስከነሱ ጭምር ተስፋ የቆረጥኩበት ማለት ነው። እና እኔ አሁን የኔ ጥሩ እይታ ቢኖረው የእኔ ኦዲንሶች መጥተው እነዚን ሰዎች ሰፖርት ለማድረግ ነው። ቻናል አሁን ሸር የሚደረገው አደለ? እኔ ከነሱ የተሻልኩ ካልሆንኩ ምን አሸራረተኝ? ሰው የሚሸርተው እንዲጠቅመው ነው ብዬ ስለማስብ ያን ያክል ለሸር እኔ ብዙም ደስታ የለኝም፣ ለሰዎች ለመሸረት ማለት ነው። ግን አንዳንድ ጊዜ በዙሪያቸው ያሉ ጥሏችሁ ያልፉና ትዝብት ነው ይሄ ያስገባች አይደላ ከዚህ በፊት ደግሞ ውቤ ሲሳይ ተናግረዋለች። ይህ ሰው የሆነ ነገር የሰው ነው እህቶች ከኔ ተማሩ ብላለች። እና በራሳቸው ስራ የሚመጡትን ሰዎች በራስ አሁን እኔ ራሴ ጽፌው ምናምን አይደለም። ቢሆንም ግን እነሱ የጻፉትን እኔ ማቅረብ ማለት ያው የራሴ የሆነ ነገር ነው ማለት ነው። ስለዚህ እንደነው አይነት ደግሞ ምክርም ሲሰጡ መቀበል አለባችሁ። በዚሁ አጋጣሚ ውቤንም እየገባችሁ ሪች ብላ መታለች፣ እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። ቻናሏ ለሶስት ለአራተኛ ጊዜ እየተዘጋ ነው። ያ ማለት ከሰው የበለጠ ጥፋት አጥፍት አደለም። እንደ ማንኛውም ሰው በድራማ ነው የምሰራው፣ ግን አንቺ ለዚህ ስራ ብቁ አይደለሽም። ምክንያቱም የሰው ስራ ነው ነው የሚላት። የሰው ስራ ሁሉም እየሰራ ነው ያለው የአንዳንድ ቻናል ደግሞ ሊቀበሉ አይችልም። እና ሁሉም ሰው የሰውን ሰራ ማለት ወይም ደግሞ ስለ ድራማው ሰራ ማለት የሁሉም ሰው አንድ አይነት ነገር ገቢ ነገር አለው ማለት አይደለም። ያንንም ቢሆን ደግሞ ኖራቸውም አልኖራቸውም፣ እኔ ለአረብ ሀገር ይህንን ነገር ስለመጣ በጣም ደስተኛ ነኝ። አረብ ሀገር ለሚኖሩ እህቶች በማይመቻቸው ሁኔታ ሆኖ ዩቱብን ጎን ለጎን የመዳምን ጩኸት እኔ በጣም አድናቂያቸው ነኝ። አዳምጠው እንኳ ቪዲዮ መስራታቸውን በጣም ነው የማደንቀው። ምክንያቱም ማዳመጥ በራሱ ጊዜ አንድ ስራ ነው እና አበረታቷቸው ከማለት ውጪ ዛሬ እንግዲህ ያው ከእንትኑ ወጥቼ ለምን ዋነኛው ምክንያት ምንድን ነው? ቻናል ችግር እንደሌለበት ልነግራችሁ ስለፈለግኩ ነው። ንጹህ ቻናል ነው። ምንም ነገር የለውም። ያ ማለት በቃ አይ እናንተ ደግሞ እኮ የምትደግፉ ሰዎች እኮ እምታ እያደረጋችሁልኝ ነው። ምንድን ነው እያደረጋችሁልኝ ያለው? አንድ ሰው አንድ ቪዲዮ ማየትና አንድ ላይክ ነው የሚጠበቅበት ወይም አንድ ሼር ነው የሚጠበቅበት። በቃ እናንተ እኮ የራሳችሁን ግዴታ ተወጥታችኋል። ስለዚህ እናንተ ደግሞ ግዴታችሁን የወጣችው ሰዎች ሁልጊዜ ለእኔ ስለምትጨነቁ እግዚአብሔር ያክብርልኝ። የዛሬው እንግዲህ የወሬ ቪዲዮ ነው ትላላችሁ። ነገ በመጣጥፉ በተለመደው ፕሮግራም እንገናኛለን። እስከዛው ቸርን ሰንብት፣ ቸር ያውለን፣ ቸር ያሳድረን። አመሰግናለሁ። ዛሬ ይፋት ምን ነክቷት ነው እንዳትሎኝ፣ ኢትዮቤን እንግዲህ ተስፋ እንዳትቆርጭበት በሚለው ነው እኔ ዛሬ ሰፋ አርጌ ሐሳብ የሰጠሁት። መቼም ቢሆን ተስፋ አልቆርጥም። የዘገየ ሁሉ ተሸነፈ ማለት አደለም ወይም ወደቀ ማለት አደለም። የሚዘገየው በምክንያት ነው። ነገሮች ሁሉ ምክንያት አላቸው። ሲፈጥንም ሲዘገይም ያለ ምክንያት አይሆንም። እናመሰግናለሁ ባይ